አክብሮታዊ ሰላምታችን ወደ እናንተ እያደረስ፣ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ ምኩራብ ቅዱስ ቤተክርስቲያናችን የአብይ ጾም ሦስተኛው ሳምንት ምኩራብ ብላ ትጠራዋለች። ዓመት እስከ ዓመት ያለው ይትባህል በያዘው ድጓ አብይ ጾም በገባ በሦስተኛው ሳምንት መጀመሪያ ቀን ቅድስት በሆነች በሰንበት በሚዘመረው በጾመ ድጓው ክፍል ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ ሲል እናገኘዋለን። እንዲህ እያለ የሃይማኖት ቃል አስተማራቸው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነሱም የቃሉን ግርማና ያነጋገሩን ጣዕም አደነቁ፣ ይላል ዮሐንስ ምዕራፍ ሁለት ቁጥር 16። በዕለቱ ወንጌል ደግሞ በመቅደስም በሬዎችና በጎች እርግቦችን የሚሸጡት ገንዘብ ለዋጮችንም ተቀምጠው አገኘ፣ የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው፣ ይላል ዮሐንስ ምዕራፍ ሁለት ቁጥር 12። ቅዱስ ያሬድ ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ የሃይማኖት ቃል አስተማራቸው። ይላል ወንጌላዊ ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገረው። ምነው ተለያዩ ብሉ? አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ ወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገጽሷቸውም አልበቃም በጅራፍ አበጅቶ እየገረፈ አወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ፣ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል በእርግጥም እውነት ነው። እነሱም ቢሆን ያው ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል። ክርስቶስ ግን ለእነሱ ጥቅም ሲል ይናገራቸዋል። ለዚህ ማሳያ የአባቴን ቤት የንግድ ቤት አታድርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ ምዕራፍ ሁለት ቁጥር 18። እውነት ነው ክርስቶስ ምንም እንኳን በተግሣጽና በጅራፍ ቢያስወጣቸውም ከፍቅሩ የተነሳ ነውና የሃይማኖት ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በማዋለ ስጋዊ ሲያስተምር አንዳንዴ ጠንከር ያሉ ተገጻሶችን አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት፤ ሁሉንም ለሰው ልጆች ደህንነት ሲል አድርጎታልና፣ ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገጽስ ከፍ ወዳለ ክብር እንድንደርስ ያደርገናል። ክርስቲያኖች፣ ዛሬ ቤተ ክርስቲያን የብሔር፣ የቋንቋ፣ የዘር፣ የስልጣን መነገጃ ለማድረግ የሚጥሯሉና እንደ ቅዱስ ዳዊት የቤትህ ቅናት በልታኛለችና፣ የሚሰድቡህንም ስድብ በላይ ወድቋልና፣ ነፍሴን በጾም አስመረርኋት እንበል ስለ እንጹም ስለ ቤተ ክርስቲያን እንቅና። መዝሙር ምዕራፍ 69 ቁጥር ስምንት በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑራል። ቅዱስ ያሬድ አንቀጸ መድኃኒት የቅዱሳን መዓዛ፣ የመድኃኒት በር እያለ የሚጠራት ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯ እንገስግስ፣ በመዓዛዋ እንርካ፣ በመድኃኒቷ እንፈወስ። ጌታችን የቅዱስ ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፋ አስወጣቸው። ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ አገር እያልን ስለሚናገርላት ቅድስት ቤተክርስቲያን ውበት ትንሽ ሀሳብ እናንሳ። ቅድስት ቤተክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህን ዓለም ውብ አድርገው ፈጥረዋልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቤተክርስቲያን ውበት እራሱ የሚለካበት ነው። ሰላማዊ ኢየሱስ ክርስቶስ በማይናወጽ አለት ላይ የመሰረታት በከበረ ደሙ ያተማት ናት። የክርስቶስን መዓዛ የምናሸትበት ክርስቶስን እራሱን የምናይባት ቅድስት ልዩ የሆነች መንግስት ናት። የሰው ልጅ በዓለም ላይ ለአይኑ መልካም መልካም ነገር ማየት፣ ለጆሮ መልካም ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተክርስቲያን ግን እውነተኛውን ምንጭ የማይነጥፈው ዘላለማዊን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም እለት ዕለት ትለግሳለች። የእውነተኛው እረፍት ምንጭ ናት። ዓለምን የሚማርክ ኃይል የሆነውን ውበት አላት። ሰለሞን በመሐልዬ መሐልዬ ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዛ እንደተሰለፈ ሰራዊት የምታስፈራ ማናት ይላል። መሐልዬ መሐልዬ ምዕራብ 6 ቁጥር 10 ጨረቃ ብርሃኗን ከፀሐይ የምታገኘው ቢሆንም ግርማና ውበት ተሰጧታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ኢዩኤል ምዕራብ 31 ቁጥር 26 ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውበት ባገኛቸው ጊዜ ተቆጣ። ለዚህ ነው ሊወግሩ ድንጋይ ሲያነሱ ያላሳየውን መቆጣት ምራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደግሞ ለሚያሰማት ከአብራክ መንፈስ ቅዱስ ለሚወልዳቸው ልጆች መጠጊያ ለምትሆን ስለ ቅዱስ ቤተ ክርስቲያን በቅናት ተናገራቸው፣ በጅራፍ እየገረፈ አወጣቸው፣ ለክብሯ ይመጥናትምና። ገበያ አንድ ቀን ማትረፍ፣ አንድ ቀን መክሰር አለበት። ቅዱስ ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ቅዱስ ቤተክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስስት አለ፣ ራስ ወዳድነት፣ ፍቅረ ነዋ ያለበት። ቅዱስ ቤተክርስቲያን ግን ፍጹም የሆነ ሕገ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴም ቤት የንግድ ቤት አታድርጉ ብሎ በገሰጻቸውና ወደ ምኩራብ በገባ ጊዜ በዚያው ስፍራ ያገኛቸውን አይሁድ ለቤተ መቅደሱ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይህን የቅዱስ ቤተክርስቲያንን ውበት

በጅራፍ እየገረፈ ሰጧቸዋል። እጅግም ይቀናል። ይህ የውበት ሁሉ መለኪያ የሆነ ውበት ተማርከነ በትሳና ደበዘዘው ዕለት ዕለት የቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃል። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። ባሪያውና በአምሳሉ በፈጠረው ክቡር በሆነ በሰው ልጅ ያለ ዋጋ እንደተገኘ እቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደሌላ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው፣ የቤትህ ቅናት በልቶኛልና፣ የሚሰድውንም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጆች ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። መዝሙር 69 ቁጥር 8 ክብር ይግባውና ርኩስ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተጠፍቶበታል። ማነ የመታ እስኪ ወቀው እየተባለም ተዘብቶበታል። ቅዱስ ዳዊት አስቀድሞ ይህንን ክርስቶስ ለሰው ልጅ ሁሉ ደህንነት ሲል የሚቀበለውን መከራና መዘባበት በመመልከት ለስለ ፀሐይ ስገድ መሰዋተሪያ ብላ ብለው በተገዳደሩት ጊዜ የሚሰድቡንም ስድብ በላይ ወድቋልና አለ። መዝሙር 69 ቁጥር ዘጠኝ ስለዚህም ክርስቶስ ይህን ያክል በሚቀናለት ቤተ መቅደሱ እንደ እሳት በሚያቃጥል ቅናት እየተቃጠለ ይህን የሃይማኖት ቃል አስተማረ። ይቆያል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅች ያቀረብኩላችሁ ነበር። ሰላም